አንድ ሚሊዮን ብር ጀምሮ እየከፈልን እነዚህ ቤቶች ባለቤት መሆን እንችላለን ማለት ነው። ያገኛችን በወሎ ሰፈርና በጎተራ መካከል ሲሆን ከአየር መንገድ የአምስት ደቂቃ ርቀት፣ ከዛ በተጨማሪ ደግሞ ወደ አራቱ አቅጣጫዎች ያለምንም ክራውድን መጓዝ የምንችልበት ፕራይም የሚባል ሎኬሽን ነው። አንድ ሚሊዮን ሰማኒያ ሺህ ብር ዲስካውንት አለን ማለት ነው። የአፓርትመንት አይነት ዜታ ብቻ ሳይሆን የቪላ አይነት ኮንሰርትን የያዘ ሰፊ ባለ አራት መኝታ አማራጭን ይዘናል። ሳንድባይ ጄኔሬተሮች፣ የኤሌክትሪክ ቻርጅ ማድረጊያ ስቴሽኖች፣ የባስኬትቦል ኮርት፣ የልጆች መዝናኛና መጫወቻ መናፈሻ ቦታዎች ከዛ በተጨማሪ ደግሞ ሀያ ሺህ ካሬው ለፓርኪንግ የምንጠቀምበት ፍላት የሆነ ቤዝመንት ነው እያዘጋጀ ነው። ጅም እና ስፓ አገልግሎቶች የሚያገኙበት የኦሎምፒክ ስታንዳርድ የሆኑ የመዋኛ ገንዳዎች፣ የመሮጫ ትራክ፣ የሳይክል መንገዶች እንዲሁም ወኩዎችን አጠቃለው ይይዛል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን ቆይታቸዋል? ፈጣሪ መስገኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናት እና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በጊዮን ሆምስ ተገኝተናል። ጊዮን ሆምስ እንግዲህ የተለያዩ ቤቶችን ገንብቶ በገበያ ላይ ያዋለ ድርጅት ሲሆን ከዚህ ቀደም ደግሞ በጊዮን ጋዝ እና ጊዮን በረኪና የሚታወቅ ድርጅት ነው። እዚህ ድርጅት ላይ የተለያዩ ቤቶች በአሁኑ ሰዓት እየተሸጡ ስለሆነ እነዚህ ቤቶች ምን ይመስላሉ፣ ሎኬሽናቸው ሴት ነው፣ ዋጋቸውስ እንዴት ነው፣ አከፋፈሉስ ምን ይመስላል የሚለው ሙሉ መረጃ ነው ለእናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ነው ለእናንተ የሚያደርሰውን የትርታ ሪቪው ቤተሰብ ሁኑ እንላለን። አብራችሁም ቆዩ።

በድጋሚ እንኳን ደህና መጣ እንኳን ደህና ቆያችን። እንግዲህ በትርታ ቢዝነስ ሪቪው ሚዲያችን የተለያዩ ቤቶች ላይ የተሰማሩ ድርጅቶችን እየቃኘን ቦታው ላይ እየሄድን በቤተሰቦቻችን የምናሳይበት ፕሮግራም ላይ ነው እናንተ ጋር የተገኘ ነው። ለዚህ ሳምንት እንግዲህ ጊዮን ሆምስን መርጠናል። ጊዮን ሆምስ ማነው የሚለውን ራሱን ከማስተዋወቅ ጀመረች ብትነግሪ። እሺ፣ መልካም እንግዲህ በድጋሚ እንኳን ደህና መጣ። እኔ አርሴ ማ እባላለሁ በጊዮን ሆምስ የሽያጭ አማካሪ ነኝ። እንግዲህ ድርጅታችን ደግሞ የጊዮን ጋዝና በረኪና ስምንተኛ እህት ኩባንያ ሲሆን ከስሞል ቢዝነስ በመነሳት በ50 ዓመታት ውስጥ ስምንት እህት ኩባንያዎችን ማቋቋም የቻለ አንጋፋና ስመጥር ድርጅት ነው። ከእህት ኩባንያዎቹ እንግዲህ ለአብነት ያህል ለመጥቀስ ያህል ከሁላችንም ጓዳ ውስጥ የማይጠፋው ጊዮን ጋዝ፣ ጊዮን በረኪና እንዲሁም ልጅነታችንን ያሳመረልን ምስራቅ ዳቦ የምስራቅ ፉድ ኮምፕሌክስ እንዲሁም ደግሞ በጊዮን ትራንስፖርትና ሎጂስቲክ እንዲሁም በጊዮን ኢምፖርት ኤክስፖርት በጥቂቱ እነዚህ አንጋፋነትን ያተረፈባቸው ስመጥር የሆኑ የጊዮን እህት ኩባንያዎች ናቸው። እንግዲህ በጣም ጥሩ በጣም ደስ ይላል። እንግዲህ አሁን ደግሞ ወደ ቤቶች ልማት ገብታችኋል። ምናልባትም ወደዚህ ሴክተር ከተቀላቀላችሁ ምን ያህል ጊዜ ሆናችሁ? ከዛም ከጀመራችሁበት ጊዜ ጀምሮስ ምን ስራ ሰርታችኋል? ወደ ጊዮን ሆምስ እንግዲህ ለመግባት በመጀመሪያ ያነሳሳል ከላይ እንደጠቀስኩ እነዚህ ስምንት እህት ኩባንያዎች እንዳሉ ሆነው አሁን ደግሞ በዘጠነኛ እህት ኩባንያችን በጊዮን ሆምስ አብዛኛውን ጊዜ የሚታዩትን የቤት ፈላጊዎች ዋነኛ ጥያቄ የሆነው ተአማኝነት የማጣት እንዲሁም ፕሮጀክቶችን በተባለለት ጊዜ ያለማስረከብ ችግርን ጊዮን ሆምስ ደግሞ ከዚህ በፊት የነበረውን ስሙን አሁን ደግሞ በሪል ስቴት ላይ ድጋሚ ጥሩ ስም ለመገንባት ወደዚህ ወደ ዘርፉ ተቀላቅለናል። ለሽያጭ ቤቶቻችንን ካወጣን አንድ ዓመት አካባቢ ነው። ይህንን ያደ በተደረግንበት ምክንያት ደግሞ በመጀመሪያ ሁለት ብሎኮችን በራሳችን ካፒታል ኮሌክሽን ሳንጠይቅ እየገነባን የነበረበት ወቅት የነበረው። ስለዚህ ወደዚህ ቢዝነስ ከገባ ሞልሞስት ወደ ሶስት ዓመታችን ይሆናል ማለት ነው። በጣም ጥሩ እንግዲህ፣ ጊዮን ጋዝ እና ጊዮን በረኪናን እኛም በሰፊው የምንሰማው ነው። እንዳልሹም በሁላችንም ጓዳ ውስጥ ያለ ነው። እነዚህን ስምንት እህት ኩባንያዎች ይዞ ሲሰራ የነበረ ድርጅት ወደ ሪል ስቴቱ ደግሞ ተቀላቅሎ ሶስት ዓመታትን አስቆጥሯል። ስለዚህ ይህ ሶስት ዓመት ለእናንተ ምን ምን የሰራችሁበት ዓመት ነው? እሺ እንግዲህ በዋናነት ይዘን የመጣነው ፕሮጀክት በጣም መሀል ከተማ ላይ እንብዛም ያልተለመደ ጌትድ የሆነ ወይም ኮምፓውንድ የምንለው ግዙፍ የጋራ መኖሪያ ዘመናዊ ኮምፓውንድ አፓርትመንት ነው እየገነባን ያለ ነው። እንግዲህ ስለመገኛው ደግሞ ስለ ሎኬሽኑ ያው መጀመሪያ ሪል ስቴት ለመግዛት ስናስብ ወደ አምሯችን የሚመጣው የሚለው ጥያቄ ስለሆነ ስለ ሎኬሽኑ የተወሰነ ነገር ልበለህ። እንግዲህ መገኛችን በወሎ ሰፈርና በጎተራ መካከል ሲሆን ከአየር መንገድ የአምስት ደቂቃ ርቀት፣ ከዛ በተጨማሪ ደግሞ ወደ አራቱም አቅጣጫዎች ያለምንም ክራውድድ መጓዝ የምንችልበት ፕራይም የሚባል ሎኬሽን ነው እንግዲህ ያለ። ከዛ ሲቀጠል ደግሞ መቼም እርግጠኛ ነኝ ስለ አዲስ ትሞሮ ኢኮኖሚክ ዞን ፕሮጀክት ሰምተሃል ብዬ አስባለሁ። እሱም ከኛ በሁለት ደቂቃ ወ የሚገኝ ሲሆን ሎኬሽኑ እንግዲህ በጣም ምርጥና ቆንጆ የሚባል ሎኬሽን ላይ ያለው ማለት ነው። ከዛ ሲቀጠል ደግሞ በአቅራቢያው የመንግስት ተቋማት እንደ ኢሚግሬሽን፣ የህክምና ተቋማት እንደ ሀሌሉያ ሆስፒታል፣ ኢንተርናሽናል የሆኑ ትምህርት ቤቶች እንደ ፊሊፓይን ኢንተርናሽናል ስኩል፣ እንደ ዳንዲቦሮ፣ እንደ ፊውቸር ታለንት ኢንተርናሽናል የሆኑ ስኩሎች፣ የሃይማኖት ተቋማት በአካባቢው በጣም በቅርብ ርቀት ላይ ይገኛሉ ማለት ነው። ስለፕሮጀክቱ ዲቴይል ስነግርህ ደግሞ ቅድም እንዳልኩ ሀያ ሺህ ካሬ ላይ ያረፈ ግዙፍ የመኖሪያ መንደር ነው እየገነባን ያለ ነው። አሁን ላይ ደግሞ የተገነቡ ሶስት ብሎኮች አሉ። ሁለቱ ብሎኮች 90 ፐርሰንት አጠናቀን ጨርሰናል። ሶስተኛው ብሎክ ደግሞ ኦልሞስት 60 ፐርሰንት ላይ ደርሰናል። አሁን ደግሞ አዲስ ብሎክ ለመጀመር እንግዲህ በዚህ ሳምንት በይፋ ይሽ ያጀምረናል። ሳይት ክሊር አርገን ጨርሰን ወደ ቁፋሮ እየገባን እንገኛለን ማለት ነው። በጣም ጥሩ እንግዲህ፣ ቅድም ስጠቅሽ እንደነበረው የትኛውም ሰው ቤት ሲገዛ አንደኛ ሎኬሽኑ ነው ያል፣ ሁለተኛ ደግሞ ቤቱ ምን አይነት ፋሲሊቲዎች ይኖሩታል፣ ምን አይነት አሚኒቲ ይኖረዋል፣ የግንባታው ጥራት ምን ይመስላል የሚሉ ጥያቄዎች ስለሚነሱ የእናንተ ቤቶች የሚገነቡበት ስታንዳርድ ምን አይነት ነው? የጥራት ልኩ ምን አይነት ነው? ሲቀጥል ደግሞ እዚህ ግቢ ውስጥ ቤት የሚኖረው ሰው ምን አይነት አሜኒቲዎችን ሊያገኝ ይችላል ጥያቄ ነው። ዲዛይናቸው እና ማቴሪያላቸው እንግዲህ አለ በተባለ ኮንስትራክሽን አለ በተባለ ዲዛይነር እየተሰራ የሚገኝ ሲሆን ስለ አሚኒቲዎቹ ደግሞ እንግዲህ ሀያ ሺ ካሬ ላይ ያረፈ ነው። እዛ ውስጥ እንግዲህ ሳንድባይ ጄኔሬተሮች፣ የኤሌክትሪክ ቻርጅ ማድረጊያ ስቴሽኖች፣ የባስኬትቦል ኮርት፣ የልጆች መዝናኛ እና መጫወቻ መናፈሻ ቦታዎች። ከዛ በተጨማሪ ደግሞ ሀያ ሺ ካሬው ለፓርኪንግ የምንጠቀምበት ፍላት የሆነ ቤዝመንት ነው እያዘጋጀ ነው። ስለዚህ ከበቂ በላይ የመኪና ማቆሚያ ቦታዎችን አዘጋጅተናል ማለት ነው። ጅምና ስፓ አገልግሎቶችን ያገኙበት ክ ስታንዳርድ የሆኑ የመዋኛ ገንዳዎች፣ የመሮጫ ትራክ፣ የሳይክል መንገዶች እንዲሁም ወክዌዎችን አጠቃለው ይይዛል ማለት ነው። ከዛ በተጨማሪ ደግሞ ቅድም እንደነገርኩ ሞሎቹ እዚሁ መግቢያ መውጫቸው ተለይቶላቸው ለነዋሪዎቹ አክሰስ እንዲሰጡ የተዘጋጁ ናቸው። እዛ ላይ ደግሞ እንደ ጂም፣ እስፓ፣ የልጆች ማቆያ፣ የውበት ሳሎኖች እንዲሁም የገበያ ማዕከሎች ካፌዎችን እንዲሁም ሲኒማዎችን ይይዛል ስለዚህ እኛ ጋር የሚኖሩ ደንበኞቻችን ርቀው ሳይሄዱ ይህንን ሁላ መጠቀም የሚችሉበትን ኦፖርቹኒቲዎች አዘጋጅተናል ማለት ነው። በጣም ምናልባት እንግዲህ እነዚህን ቤቶች በአካል ወርደን፣ ሳይት ወርደን ያሉትን ቤቶች ማየት ብንችል መልካም እያንዳንዱን ቤት እየገባን አብረን እናየዋለን። ቀደም እንዳወራ ነው የምንገኘው ጊዮን ሆምስ 20 ሺህ ካሬ ላይ ያሳረፈው የሚገርም ግዙፍና ቅንጡ የሆነ ኮምፓውንድ አፓርትመንት ላይ ነው። ይሄ የምትመለከቱት እንግዲህ 20 ሺህ ካሬ ላይ ያረፈ ሶስት ብሎኮች አሉን አሁን ላይ ግንባታቸው እዚህ ደረጃ ላይ የደረሰው ሶስት ብሎኮች አሉ። እንግዲህ ከላይ እንደጠቀስኩልን እንግዲህ በውስጡ ዘጠኝ የመኖሪያ ብሎኮች አሉ። ከነዚህ መካከል ከዘጠኙ ውስጥ ሁለቱ ጂ ፕላስ 11 ሲሆኑ ቀሪዎቹ ደግሞ ጂ ፕላስ 15 ይሆናሉ። ህንፃዎቹ በአጠቃላይ 700 ካሬ ላይ ያረፉ ሲሆኑ በእያንዳንዱ ብሎኮች መካከል 7 ሜትር ልዩነት አለ። ይህ ደግሞ ለምንድን ነው ካልከኝ እያንዳንዱ ብሎኮች የተፈጥሮ ብርሃንን ለማግኘት በደንብ ይመቻቸዋል ማለት ነው። በጣም ጥሩ። እስኪ እንደምናየው አንደኛ ሶስት ተለያዩ ብሎኮችን ገንብታችኋል። እዚህ ጋር ደግሞ የምናየው ስንት ላይ የደረሰ? እነዚህ ሁለቱ ዘጠና ፐርሰንት የደረሱ ሲሆን ባይዘቦይ እነዚህን ሁለቱን ብሎኮች ዘጠና ፐርሰንት ስናደርስ በራሳችን ካፒታል ምንም አይነት ኮሌክሽን ሳንጠይቅ ዘጠና ፐርሰንት አድርሰን ነው ወደ ሽያጭ የገባ ነው ማለት ነው። ቀጣይ የምትመለከተው ደግሞ ሀምሳ ፐርሰንት የደረሰ ሲሆን አሁን ላይ እስላባችን አስረኛ እየሞላን ይገኛል። ከስር ደግሞ ፓርቲሽናችን ስድስተኛ ላይ ደርሰናል። ልስን ደግሞ ሶስተኛ ላይ ያደርሰናል ይህም ማለት እያንዳንዱን ስራ ከስር ወደ ስር እየሰራ ሁሉንም ለማጠናቀቅ ጉዞ ላይ እንዳለን የሚያሳይ ነው ማለት ነው በጣም ጥሩ እስኪ ወደ ውስጥ ገብተን ደግሞ የቤቶቹን አንደኛ ነገር ኢንቴሪሩ ምን ይመስላል ስፋቱስ እንዴት ነው የመኝታ አማራጫቸውስ ምን ይመስላል የሚለውን እ በትክክል እንግባ ወደ ብሎካችን በድጋሚ እንኳን ደህና መጣህ። እንደገባ ነው የምናገኘው፣ እንግዲህ ሰው አንድ ካሬ ላይ ያረፈ ሎቢ ይሆናል ማለት ነው። ለሁሉም ቤቶች እኩል የተከፋፈለ ሲሆን ቆንጆ እይታና ለማረፍ እንዲሁም የተለያዩ ነገሮችን ለማድረግ የምንጠቀምበት ሰፊ የሆነ ሎቢ ነው። ስለዚህ እዚህ ላይ ጭንቅንቅ አይፈጠርም ማለት ነው። በወለል ያሉን አራት ቤቶች ብቻ ሲሆኑ ይሄ ሎቢ ደግሞ ሰፊ መሆኑ ቤቶቹን ከቤቶቹ በቆንጆ እርቀት እንዲገናኙ አድርጓል ማለት ነው። ሌላው ደግሞ ለአራት ቤቶች እንግዲህ ሁለት ሊፍትን ነው ያዘጋጀ ነው። ሊፍቶቻችን እንደምትመለከቱት ገጥመን ጨርሰናል። በመሀል ደረጃ አለን። የደረጃው ስፔስን በጣም ጥሩ እና ስታንዳርዱን የጠበቀ ስፔስ ያለው ደረጃ ነው ያለ። እንግዲህ ሎቢያችን ይሄ ይመስላል። ወደ ውስጥ እየገባን ደግሞ እያንዳንዱ ክፍል አብረን እንግዲህ እንኳን በደህና መጣ፣ እንኳን ደህና ቆያችሁ። ስለዚህ እነዚህ የምትመለከታቸው ቤቶች ባለሁለት መኝታ ዘጠና ፐርሰንት የተጠናቀቁት ናቸው በመቶ ስልሳ ዘጠኝ ካሬ ተዘጋጅተዋል ማለት ነው። እንግዲህ እዚህ ቤት ላይ ለየት የሚያደርገው ምንድን ነው? የአጋዥ ክፍል እስከነ መታጠቢያ ነው ያዘጋጀንላት። ሶስት መታጠቢያ አለው ማለት ነው። የኮመን ባዝሩም መታጠቢያ አለ። የማስተር ቤድሩም መታጠቢያ አለ። ከዛ ሲቀጥል ደግሞ የአጋዥ ክፍል የምንለው የራሷ መታጠቢያ አዘጋጅተናል ማለት ነው። ተጨማሪ ላውንደር የሮም ይኖረናል። ከዛ በተጨማሪ ደግሞ የኛ የማስተር ቤድሮማችን ውስጥ ለየት የሚያደርገው የራሱን ክሎሴት ክፍል ለብቻው አዘጋጅተናል ማለት ነው። ስለዚህ የአንዳንዱን ክፍሎች ወደ ውስጥ እየገባን እንጎበኛቸዋል። በጣም ጥሩ ስለዚህ እንደ ገባን መጀመሪያ የምናገኘው ኪችን ይሆናል። ኦፕን ኪችን ነው እንግዲህ ያለ ደንበኞቻችን እንደ ራሳቸው ፍላጎት ደግሞ ክሎዝ ማድረግ ይችላሉ ማለት ነው። ከኪችን እንግዲህ ወደ ውስጥ ደግሞ ስንገባ የአጋሽ ክፍል እስከነ መታጠቢያዋ እናገኛለን። ቅድም እንግዲህ ለየት ያደርገዋል ያልኩ አንዱ ይሄ ነው ማለት ነው የራሷ መታጠቢያ ሻወር ሽንት ቤት ያለው እንዲሁም ማደሪያ ክፍል ያለው ይሆናል ከዛ በተጨማሪ እንግዲህ እንደምትመለከተው ጋርቤጅ ፍታችን እንግዲህ በዚህ በኩል ነው የሚሆነው አየርን በደንብ ስለሚገባው ኦፕን ኪችን ብናረገው ሽታ ያስቸግነናል ብለን የምንሰጋበት ቤት አይደለም ማለት ነው እንግዲህ ፊት ለፊት እንደገባን የምናገኘው ይህ የምትመለከተው በጣም ቆንጆና ሰፊ የሆነ ሳሎን ይሆናል ማለት ነው እንግዲህ አቀማመጡ የትኛውንም የቤት አይነት ለመጠቀም የሚመች አይነት አቀማመጥ ነው ያለው ደግሞ በጣም ሰፊ ነው እንደምትመለከተው 35 ካሪ ነው ለሳሎኑ ብቻ እየሰጠ ነው ማለት ነው። ከዛ ሲቀጠል ደግሞ ብርሃን በቆንጆ ሁኔታ የሚገባበት ላይት እንደፈለግን አክሰስ የምናደረግበት ቆንጆ ሳሎን ነው ያለን ማለት ነው። እሺ ከዚህ በመቀጠል ከሳሎኑ በኋላ ምንድ ነው የምናየው? ወደ ውስጥ ከመግባታችን በፊት ደግሞ ቆንጆ ባልከን ያለ ሰፊ፣ ለተለያዩ አገልግሎቶች መዋል የሚችል ባልከኒ ነው። እንደምታየው በጣም ሰፊ ነው። ሻይ ለመጠጣት፣ ስልክ ለማውራት፣ አንዳንዴ አየር ለመቀበል በጣም የሚያስችል ቆንጆ ባልከኒ ነው ያለው ማለት ነው። በጣም ጥሩ። ስለዚህ ሌላው ነገር እንግዲህ ያው ሰው ቤት ሲገዛ አንደኛው እይታው ነው። በሚኖርበት ቤት የሚያየው እይታ የራሱ ዋጋ አለውና እዚህ ጋር ሆነን ወዴት ነው የምናየው? እንግዲህ እዚህ ጋር ሆነን የምንመለከተው የጎተራ ሳይድን መመልከት እንችላለን። ቅድም እንግዲህ ቢሮ እንዳወራ ነው የአዲስ ትሞሮ ኢኮኖሚክ ዞን ፕሮጀክት በዚህ በኩል ነው የሚሆነው። ስለዚህ እይታችን ምን እንደሚሆን ለመገመት በጣም ቀላልና እጅግ በጣም ውብ የሆነ እይታ እንደሚኖረን ማየት ይቻላል። ከዛ በተጨማሪ ደግሞ ቅድም ቢሮ ላይ የጠቀስኩልህ የአዲስ ትሞሮ ፕሮጀክት ኢኮኖሚክ ዞን በዚህ በኩል ነው የሚገነባው። ስለዚህ ጥሩ እይታ ይኖረናል ማለት ነው። የመንገድ አክሰሱም እንግዲህ በዚህ በኩል እስከ መስቀል ፍላወር የሚደርስ የሚሰራ መንገድ ይኖረናል ማለት ነው። ስለዚህ ወደ የትኛውም አቅጣጫ ለመሄድ ከኛ ሳይት እጅግ በጣም ቀላል ነው ማለት ነው። በጣም ጥሩ እስኪ ደግሞ ሌሎቹን ክፍሎች ወደ ውስጥ ገብተን መኝታ ቤቶቹን ደግሞ አብረን እናያቸው። በጣም ጥሩ። እንግዲህ እንደገባን የምናገኘው ኮሪደራችን ነው። ከኮሪደራችን በስተግራ በኩል የላውንደሪ ክፍል እናገኛለን። ላውንደሪ ክፍላችን እዚህ ጋር ይሆናል ማለት ነው። ከዛ በተጨማሪ ደግሞ ፊት ለፊት ላይ የምናገኘው ኮመን ባዝሮም ይሆናል ማለት ነው። የጋራ መታጠቢያ ፊት ለፊት ጋር ይኖራል። እንደምትመለከተው የራሱ ብርሃን ማስገቢያ እና አየር ማስገቢያ መስኮት ያለው ሲሆን ቆንጆ ብርሃን እና ለቬንትሌሽንም አንቸገርም ማለት ነው። በጣም ጥሩ። በግራ በኩል ደግሞ አሁን በድጋሚ የምናገኘው የልጆች መኝታ ነው። እንደምትመለከተው ቆንጆ ብርሃን ያለው ቆንጆ እይታም ያለው ነው ለብርሃንም ለቬንትሌሽንም በጣም አሪፍ የሆነ ሰፊ የልጆች መኝታ ነው። እዚህ ጋር የልጆች ቁምሳጥን ይኖረናል። የቁምሳጥን ስፔስ ለብቻው እዚህ ጋም ተዘጋጅቶለታል ማለት ነው። በጣም ጥሩ እንግዲህ እዚህ ጋም ደግሞ ሰፋ ያለ መስኮት እያየው ነው በልጆች መኝታ ቤት በዚህ ጋር ስ እንዴት ነው ምን አይነት አቅጣጫ ነው የምናየው? በዚህ ጋር ደግሞ እንግዲህ የምንመለከተው ከጎተራ ወደ ቦሌ የሚወስደውን መንገድ ማየት እንችላለን። አክሰሱም በዚህ በኩል እንዳለ ማየት እንችላለን ማለት ነው። እንግዲህ ቆንጆ እይታ ነው የሚኖረው። አሁን ደግሞ ወደ ማስተር ቤድሩሙ ገብተን እንመልከት። በሁለተኛ ደረጃ የምናገኘው ማስተር ቤድ ቤድሩማችን ነው። ቅድም እንደነገርኩ እንግዲህ ማስተር ቤድሩማችን ለየት የሚያደርገው ሁለት ፊቸሮች አሉት። ከነዚህም ውስጥ የራሱ ክሎሴት ለብቻ ያዘጋጀንለት ሲሆን እዚህ ቤድሩም ውስጥ የምናገኘው አልጋ ብቻ ይሆናል ማለት ነው። ስለዚህ እንደምትመለከቱት ሰፊ በጣም ቆንጆ እይታ ያለው እና በቂ ብርሃን የሚያገኝ ቆንጆ ማስተር ቤድሮም ያለ ማለት ነው። ችኛዋል ክሎስቴት ብቻ ነች። የመልበሻ ክፍል ለብቻ ስላለው ማስተር ቤድሮማችን ውስጥ አልጋ ብቻ ነው የሚኖረው። ለብቻ የመልበሻ ክፍል አዘጋጅተናል። እዚጋ ደግሞ የራሱ መታጠቢያ እንዲሁም ሻወር፣ ሽንት ቤት የያዘ ክፍል ነው ማለት ነው። እዚጋ ደግሞ በረንዳችን አለ ማለት ነው። ወጣ ብለን አየር ለመቀበል ስንፈልግ፣ ስልክ ለማውራት፣ እንዲሁም ቆንጆ እይታ ማየት ስንፈልግ ደግሞ እዚጋ ወተን ይህን የመሰለ እይታ ጎተራ ማሳለጫ ማየት እንችላለን። አዲስ ትሞሮ ፕሮጀክት ማየት እንችላለን ማለት ነው። በጣም ጥሩ። ስለዚህ አሁን ደግሞ ባለሶስት ቤድሩሙን እንመልከተውና ሙሉ አጠቃላይ ስለ ዋጋውና ስለ አከፋፈል ሁኔታ ደግሞ እናወራለን። እንግዲህ ወደዚህ ደግሞ ስንመጣ ሶስት መኝታዎችን እናገኛለን፣ ኮመን ባዝሩም እናገኛለን፣ ላውንደሪ ሩምም እናገኛለን ማለት ነው። እስኪ እናያቸው። መጀመሪያ እንግዲህ እንደመጣ ነው የምናገኘው፣ የልጆች መኝታ አይሆናል ማለት ነው። በጣም ሰፊና ቆንጆ ብርሃን ያለው አሪፍ ክፍል ነው። ስለዚህ ይሄ የመጀመሪያው የልጆች ክፍል ይሆናል። እንደምታየው ብርሃኑ በጣም ቆንጆ ነው። ላይት በደንብ አክሰስ የሚያደረግበት ቆንጆ መስኮት ያለውና ብርሃን እንዲሁም አየር በደንብ የሚያገኝ ክፍል ነው። እንደምታየው ሰፊና ለልጆች በቂ የሚባል ክፍል። ያው ቤቶቹን እያየናቸው ክፍሎቹ ምን ይመስላሉ፣ አቀማመጣቸው ምን ይመስላል፣ ስፋት ውስጥ እንዴት ነው የሚለውን እያየን ነው እና ምናልባት የአንድ ቤት ውበቱ ከፍታው ሲሊንግ ሄት የምንለው የእናንተ ቤቶች በምን ያህል ከፍታ ነው የሚታወቁት? እንግዲህ እንደምታየው ከፍ ያለ ነው። ስታንዳርዱን ጠብቀን ነው እየሰራ ነው። እስከ ሶስት ሜትር ድረስ ሲሊንግ ሃይት አላቸው። ስለዚህ እንደምታየው ቆንጆ ናቸው። አሁን ደግሞ ቀጣይ ሁለተኛ የልጆች ክፍል እንመልከት እና ወደ ማስተር ቤድ ሩሙ እናልፋለን። እዚህ ጋር ደግሞ ቅድም ባሉት ሁለቱ ላይ እንዳየ ነው የላውንደሪ ሩም ባለሶስት መኝታችን ላይም እናገኛለን ማለት ነው። ከዛ በመቀጠል እንግዲህ ፊትለፊት የምናገኘው አሁንም ኮመን ባዝ ሩማችን ይሆናል። ፊትለፊት ላይ ለሁሉም አክሰስ በሚመች መንገድ የተቀመጠ ኮመን ባዞ ነው ማለት ነው ስለዚህ አሁን ወደዚህኛው ደግሞ ስንመለከት ሁለተኛ የልጆች ክፍል እናገኛለን ይኛው ደግሞ እንደምትመለከተው ሁለተኛ የልጆች ክፍል ይሆናል ማለት ነው በህንፃ መካከል ሰባት ሜትር ርቀት አለ ያልኩ ይህን የመሰለ ብርሃን ማግኘት እንችላለን የትኛውም ብሎክ የትኛውም ብሎክ ብርሃን አይከለክልም ያልኩ ይህን እይታ እንድታስታውሰው ብዬ ነው ጣምጥ ደግሞ ማስተር ቤድሮማችን እንመልከት አሁን እንግዲህ ማስተር ቤድሮማችን ላይ ተገኝተናል እዚህ ላይም ደግሞ ቅድም እንደነገርኩ ክሎሴት ላይ ብቻ ስለሆነ አልጋ ብቻ የሚይዝ ቆንጆና ሰፊ ብርሃን በደንብ የሚያገኝ ቆንጆ እይታ ያለው ማስተር ቤድሩማችን ነው ማለት ነው። ይህም የራሱ ክሎሴት እንዲሁም ደግሞ ሻወር ሽት ቤት ለብቻው የያዘ ነው ማለት ነው። እስኪ በረንዳዋን ተመልከታት። በረንዳችን በጣም ሰፊና ለብዙ ነገር መሆን የሚችል በረንዳ ነው። ሻይ ለመጠጣት፣ ንፋስ ለመቀበል፣ ስልክ ለማውራት ብንፈልግ ይህን በረንዳ መጠቀም እንችላለን። እይታውም እንደምትመለከተው በጣም እጅግ በጣም የሚያምር አዲስ አበባን በደንብ ማየት የምንችል ወደዚህ ስንመለከት እንግዲህ እስከ ወጋገን ዋና መስሪያ ቤት እስከ ንግድ ባንክ ዋና መስሪያ ቤት ድረስ ቆንጆ እይታ ያለው ማስተር ቤድሩም ነው ማለት ነው። በጣም ጥሩ በዚህ ሳይድ በተለይ ያለው እይታ በጣም የሚያምርና በከተማችን ላይ ጥሩ እይታ ያለው ኤሪያ ነው ብዬ አስባለሁ። ደስ ይላል። ስለዚህ እነዚህን ብሎኮች እንግዲህ በመጪው ሐምሌ ላይ ለደንበኞቻችን እናስረክባለን። ውስጥ ላይ እንዳየው ደግሞ ሊፍቶች ተገጥመዋል። ጄኔሬተሮች ተገጥመዋል። የከርሰ ምድር ውሃ አውጥተን ጨርሰናል። ከዛ በተጨማሪ እዚ የከርሰ ምድር ውሃው ላይ ከኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ለመጠጥ የሚሆን ውሃ መሆኑን ማረጋገጫ ሰርተፍኬት ይዘናል ማለት ነው። ከዛ በተጨማሪ እንግዲህ እዚ ላይ በባለ ሁለት መኝታ እንዲሁም በባለ ሶስት መኝታ የካሬ አማራጮች እንዳሉን ቅድም አይተናል። ቅድመ ክፍያ የሚጠበቅብን ሀያ ፐርሰንት ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን ደግሞ የተለያዩ ቅናሾችን አዘጋጅተናል። በካሬ መቶ ሀያ አምስት ሺ ብር እየሸጥን እንገኛለን። የቀሩን ደግሞ ጥቂት ቤቶች ብቻ ናቸው። በጣት የሚቆጠሩ ቤቶች ብቻ ናቸው ናቸው ይቀሩ። እንግዲህ ዘጠና ፐርሰንት ያለቀው ላይ እይታችን ይሄንን ይመስላል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ ወደ ሁለተኛ ብሎክ እናያለን ማለት ነው። በጣም ጥሩ። እስኪ አሁን ገብተን ያየነውን ቤት ያ ማለት እንግዲህ ባለ ሁለቱንም ባለ ሶስቱንም አይተናል። ዘጠና ፐርሰንት የተጠናቀቀውን ቤት ማለት ነው። ባለ ሁለቱ ስንት ካሬ ነው? ዋጋው ስንት ነው? አከፋፈሉ ውስጥ እንዴት ነው የሚሆነው? መልካም፣ ጥሩ ጥያቄ ነው። እንግዲህ ጠየቅን። ባለ ሁለቱ መቶ ስልሳ ዘጠኝ ካሬ ነው። ቅድመ ክፍያ ከላይ እንደጠቀስኩት ሀያ ፐርሰንት ሲሆን አጠቃላይ ክፍያ ወደ ሀያ አንድ ሚሊዮን አካባቢ ይሆናል። ከዛ በ በተጨማሪ ቅድመ ክፍያ ወደ አራት ሚሊዮን አካባቢ ነው የሚሆነው። ይሄ ግን ሀያ ፐርሰንት ብቻ ቅድመ ክፍያ ለሚከፍሉ ደንበኞቻችን ከዛ በላይ ከፍ አድርገው የመክፈት ፍላጎት ላላቸው ደንበኞቻችን ደግሞ ልዩ ቅናሾችን አዘጋጅተን እየጠበቅናቸው እንገኛለን። በተጨማሪ እዚህ ላይ እነዚህ ብሎኮች የራሳቸው የተናጠል ካርታ የተዘጋጀላቸው ብሎኮች ናቸው ማለት ነው። ዋው በጣም ጥሩ። በተናጠል ካርታ የተዘጋጁ ከሆነ ሌላ ደግሞ የራሱ አድቫንቴጅ ይኖረዋል። በተለይ ከባንክ ሲስተሞች ጋር ለማገናኘት በጣም ጥሩ ነገር ነው ብለን እናስባለን። እሱንም እንደ ፖዚቲቭ ቫሉ ይወስደነዋል። ሌላው ነገር ግን ባለሶስቶቹ ራሱ ባለሶስት ሆነው የካሬ ልዩነት እንዳላቸው ሰምቻለሁ ለዛ ልዩነቶች ግለጽ ነው ልክ ነው እንግዲህ ባለሶስቱ አሁን ላይ ሽያጭ ስለጨረስን ነው እንጂ ከ201 ካሬ ጀምሮ እስከ 220 ካሬ አማራጮች ነበሩን አሁን ላይ ግን የቀሩት ቤቶች ጥቂት እንደመሆናቸው መጠን ትላልቅ ካሬዎቹ ተሽጠው 201 ካሬ ብቻ የቀረችን ሁለት ቤት ናቸው ስለዚህ በ201 ካሬ የባለሶስት መኝታ አበለብል ነው ማለት ነው በጣም ጥሩ እንደው በቁጥር ለማስቀመጥ እንዲረዳ ባለሶስቱ ነው የዚህን ያህል ክፍያ ይከፍላሉ ጠቅላላው ደግሞ የዚህን ያህል ነው በይነና ነገር መልካ ነው እንግዲህ ባለሶስቶቹ እንዳልኩ በ201 ካሬ ነው ያለ። በ20 ፐርሰንት ቅድመ ክፍያ ለሚከፍሉ ደንበኞቻችን አጠቃላይ ዋጋ 25 ሚሊዮን አካባቢ ይሆናል። ቅድመ ክፍያ ደግሞ 5 ሚሊዮን አካባቢ ይሆናል ማለት ነው። ሌሎቹ ደግሞ 20 ፐርሰንት በላይ የመክፈል አቅምና ፍላጎት ያላቸው ሰዎች ደግሞ እንደሚከፍሉት ፐርሰንት መጠን የተለያዩ ቅናሾችን አዘጋጅተናል። ለምሳሌ 100 ፐርሰንት እከፍላለሁ ለሚል ሰው እስከ 10 ፐርሰንት ዲስካውንት፣ 50 ፐርሰንት እከፍላለሁ ለሚል ሰው ደግሞ እስከ 5 ፐርሰንት ዲስካውንት፣ በዛ መሀል ላሉ ደግሞ ለምሳሌ 40 ፐርሰንት፣ 70 ፐርሰንት ለሚለን ሰው ደግሞ ኔጎሽብል ይሆናል ፕራይሶች ከማኔጅመንቱ ጋር በመነጋገር እየሰጠን እንገኛለን ማለት ነው በጣም ጥሩ እንግዲህ እነዚህን ዘጠና ፐርሰንት ያለቁትን ብሎኮች በዚህ መልኩ ካየን የምታስረክቧቸው በሴሚ ፊኒሽድ ነው አረ በትክክል በሴሚ ፊኒሽድ ነው የምናስረክበው ፍላጎት ላላቸው ሰዎች ደግሞ ስፔሻል የሆነ ኦፈሮችንም አቅርበናል በጣም ጥሩ እንግዲህ እነዚህን ሁለቱን ብሎኮች በዚህ መልክ ካየን እዚህ ጋር ደግሞ ሌላ ብሎክ እያየን ነው ይህንን ብሎክ በስንት ፐርሰንት ላይ ነው ያለው ነው የምንለው እናም ደግሞ በምን ያህል ጊዜ ነው የምታስረክቡት ያሉት የቤቶች አማራጮችስ ምን ምን በጣም ጥሩ እንግዲህ አጠቃላይ ቀደም እንደነገርኩ እነዚህ ጂ ፕላስ 15 ናቸው። ከዛኛው ለየት የሚያረጋቸው እነዚኞቹ ጂ ፕላስ 15 ናቸው። አሁን ላይ እንግዲህ ስላብ እየሰራን 11ኛ ፎቅ ላይ ደርሰናል። ፓርቲሽን እየሰራን ደግሞ ኦልሞስ ሰባተኛ ፎቅ ላይ ደርሰናል። ከስር ደግሞ ልስን እየሰራን ወደ አምስተኛ ተጠግተናል ማለት ነው። ይህንን እንግዲህ ያደረግነው ግንባታ ከጀመረን አንድ አመት እንኳን አልሞላንም፣ ላይ ወራችን አካባቢ ነው። በአስር ወር ውስጥ ይህን ያህል ፕሮግረስ ሄደናል ማለት ነው። እዚኛው ላይ እንግዲህ ለየት የሚያደርገው በፍሎር አምስት ቤቶች ነው ያሉት። የተለያዩ የካሬ አማራጮችን ይዘናል። ከባለ አንድ መኝታ እስከ ባለ አራት መኝታ ድረስ አማራጮችን ይዘናል። በአንድ መኝታ በ94 ካሬ፣ በሁለት መኝታ በ144 ካሬ እንዲሁም በ145 ካሬ፣ በባለ 3 መኝታ ደግሞ በ154 ነው በባለ 3 መኝታ ደግሞ በ150 ካሬ እንዲሁም በባለ አራት መኝታ ደግሞ በ216 ካሬ እነዚህ የካሬ አማራጮች ይዘመተናል ማለት ነው። በጣም አሪፍ እንግዲህ እነዚህን የካሬ አማራጮች ተጠቅመን ዝቅተኛ ካርሹ ከባለ አንድ መኝታ ጀምሮ ዋጋቸው ምን ይመስላል? እሺ እዚ ላይ እንግዲህ የሚጠበቅብን 10% ብቻ ቅድመ ክፍያ ነው። ከ1 ሚሊዮን ብር ጀምሮ ቅድመ ክፍያዎችን እየከፈልን እነዚህን ቤቶች ባለቤት መሆን እንችላለን ማለት ነው። ባይ ዘ ዌይ ሌላ ለየት የሚያደርገው ነገር እዚህ ላይ ባለ 4 መኝታቸው ሁለት መግቢያ ነው ያለው ይህ ማለት ደግሞ ሰርቪሱና ሳሎኑ የተለያየ መግቢያን ያላቸው ማለት ነው። ይሄ ደግሞ ለምን ይጠቅማል ካልከኝ እንግዲህ የአጋዥ ክፍል እንዲሁም ኪችን ለብቻ ያለ ሲሆን ሳሎን እንዲሁም መኝታ ቤቶች ለብቻ አክሰስ ያደርጋሉ ማለት ነው። ይሄ ኮንሰብት ለምንድነው የተፈለገው? የአፓርትመንት አይነት ዘይታ ብቻ ሳይሆን የቪላ አይነት ኮንሰብት የያዘ ሰፊ ባለ አራት መኝታ አማራጭን ይዘናል። ይህም ባለቤቶቹ ለምሳሌ ወደ ውጪ መሄድ ወይ ፊልድ ቢሄዱ የራሳቸውን ቤት ቆልፈው በመውጣት አጋዣቸው የራሷን አክሰስ እያደረገች መቆየት ትችላለች ማለት ነው። ይህም አንድ የቪላ ኮንሰብት እንዲኖረው ያደርግልናል ማለት ነው። ዋጋቸው እንግዲህ እዚህ ላይ በካሬ 115000 ብር ነው እየሸጥን የምንገኘው። ልክ እንደዛኛውም ደግሞ ከ20 ፐርሰንት በላይ ቅድመ ክፍያቸውን ከፍ አድርገው ለሚከፍሉ ደንበኞቻችን ደግሞ እንደ ቀድሙ እስከ 10% ድረስ ቆንጆ ዲስካውንትን አዘጋጅተን እየጠበቅናቸው እንገኛለን ማለት ነው። እዚህ ላይም በነገራችን ላይ ቀሩ ውስን ቤቶች ናቸው። እንግዲህ ደንበኞቻችን ፈጥነው የቀሩ ቤቶች እንግዲህ የግላቸው እንዲያደርጉ በዚሁ አጋጣሚ ለመናገር ፈልጋለሁ። እስኪ ዝቅተኛ ያልሹ የባለ አንዱ መኝታ በቁጥር ለቤተሰቦቻችን ግልጽ ለማድረግ እንደ ሳምፕል መወስደን ለመጥቀስ እንዲረዳል 94 ካሬውን በምን ያህል ብር ነው የሚገዙት አሁን ላይ 10 ፐርሰንቱ ስንት ነው ከፍ ሲያደረጉት ደግሞ 100 ቢከፍሉ ኦር 50% ቢከፍሉ ምን ያህል ይቀነሳል የሚለው በቁጥር ነገር በጣም ጥሩ እንግዲህ በካሬ 115000 ብር ናቸው በ94 ካሬ ሲሆን ደግሞ ወደ 10 ሚሊዮን አካባቢ ይሆናል ከዛ በመቀጠል ደግሞ ቅድመ ክፍያው 1 ሚሊዮን ብር አካባቢ ነው የሚሆነው። እንዳልኩ ከ10% በላይ ቅድመ ክፍያ ለሚከፍሉ እንደ የራሳቸው ከ5% እስከ 10% እንዲሁም ኔጎሽየብል የሆኑ ፕራይሶችን አዘጋጅተን እየጠበቅናቸው እንገኛለን። የ94 ካሬው 10 ሚሊዮን 800 ሺህ ብር ሲሆን ቅድመ ክፍያ ደግሞ 1 ሚሊዮን 80 ሺህ ብር ይሆናል ማለት ነው። 10ፐርሰንት ቢከፍሉ ስንት ነው የሚቀነሰው ከዚህ ላይ ማለት ነው? 10% ይሄንን እንግዲህ በቁጥር ብናየው 100% ላይ የሚከፍሉ ደንበኞቻችን እስከ 1.8 ብር ዲስካውንት አለን ማለት ነው። በጣም ትልቅ ብር ነው እንግዲህ ከፍ ያለ ደሞ ሲል ባለ 3 ባለ ላይ ሲሆን ደግሞ በጣም ከፍ ያለ ገንዘብ ቅናሾችን አዘጋጅተናል ማለት ነው። በጣም ጥሩ። ሌላስ ምን አይነት የሽያጭ አማራጮች ይኖሯቸዋል? እዚህ ጋር ብሎኮች ኦሬዲ እየተገነቡ ያሉ ለማስረከብ የደረሳችሁት አሉ። ሌላ ምናልባት አሁን ለመሸጥ ያዘጋጃችሁ ሰላችሁት ይህንኛው እንግዲህ 60 ፐርሰንት የደረሰው በአንድ ዓመት ከአምስት ወር ውስጥ ለደንበኞቻችን የምናስረክብ ይሆናል ሌላ ደግሞ እንግዲህ አዲስ ብሎክ ደግሞ አሁን ተገናኝተናል በዚህ ሳምንት ሽያጫችንን በይፋ ጀምረናል ተመሳሳይ ዲዛይን እንዲሁም ተመሳሳይ የካሬ አማራጭ ከባለ 60 ፐርሰንቱ ጋር ያለው ሲሆን ከባለ አንድ መኝታ እስከ ባለ አራት መኝታ አማራጮች እንዲሁም ደግሞ በተለያየ አከፋፈል ስነስርዓት ረጋ ብለው ደንበኞቻችን መክፈል የሚችሉት ቆንጆ ሌላ ብሎክ አሁን ለሽያጭ አውጥተናል ማለት ነው በጣም ጥሩ ጂ ፕላስ ስንት ነው የሚሆነው ሲቀጥል ደግሞ የዋጋው ሁኔታ ከነዚህ ምን ያህል ልዩነት አለ? መልካም እንግዲህ እዚኛው ላይ ተመሳሳይ ዲዛይን እና ተመሳሳይ ካሬ አማራጭ ነው የሚኖሩት። ስለዚህ ጂ ፕላስ 15 ናቸው እነዚህ። ከዛ በተጨማሪ ደግሞ አሁን ለማስታወቂያ ዋጋ ስድስት ቤቶች ቆንጆ ቅናሽ ይዘን መጥተናል። በዋናነት በካሬ 115ሺ ነው እየሸጥን የምንገኘው እነዚኞቹ ነው። ነገር ግን ቀድሞ ለሚመጡ ስድስት ቤቶች የተሻለ ቆንጆ ፕራይስ አዘጋጅተን እየጠበቅናቸው እንገኛለን ከ110ሺ ብር ጀምሮ እነዚህ ቅናሾች መጠቀም ይችላሉ ማለት ነው። ኦኬ በሶስት አመት ውስጥ መረከብ የሚችሏቸው ሳይቶች ናቸው። እንዳልኩ የማስረከብ ችግር ከድርጅታችን እንግዲህ ካየው ፕሮግረስ አንፃር ጥያቄ ውስጥ የሚገባ አይነት ችግር አይደለም። እንግዲህ ስለዚህ በሶስት አመት ውስጥ ቃላችንን ጠብቀን ለደንበኞቻችን እናስረከብ። በጣም ጥሩ በእውነቱ ሰፊ ሰዓት ወስደሽ የዚህን ያህል ማብራሪያ ሰጥተሽናል። ለቤተሰቦቻችንን እኛ መረጃዎችን ከቦታ ሆነን የመቃኘት ልምደን ያለን ያንንም ለማድረግ ደግሞ ተባብረሽናል፣ በእውነት ከልብ እናመሰግናለን። ምናልባትም እንግዲህ አሁን ላይ ከጠቀሻቸው ነገሮች ውጭ ለቤተሰቦቻችን ይህንን መልእክት አስተላልፋለሁ ብለሽ ምትዩ ነገር ካለ በይልንና ከሌለ ደግሞ አንችን የሚያገኙበትን ስልክ ቁጥር ንገሪ። እሺ እንግዲህ መልካም አሁን ያወራነው አዲሱ ሳይታችን ላይ እንግዲህ ለኢድ በዓል እንዲሁም ለመጪው ትንሳኤ በዓል ዲስካውንቶችን አዘጋጅተን እየጠበቅናቸው እንገኛለን። ስለዚህ እነዚያን ዲስካውንቶች እንዲጠቀሙ ለቤተሰቦቻችን እንዲሁም ለቤተሰቦች እየጋበዝኩ በ0924849715 ማግኘት ይችላሉ። ስለመጣችሁ ስለጎበኛችሁ በጣም እናመሰግናለን። መልካም ቀን